እስራኤል በጋዛ ዳግም የጀመረችው ጥቃት ተፋፍሞ ሲቀጥል በተለያዩ የሰርጡ አካባቢዎች በተፈጸሙ ጥቃቶች ተጨማሪ 23 ሰዎች ስለመሞታቸው ተሰምቷል። ኢስላሚስት ጅሃድ ኃላፊነት በወሰደበት ጥቃት ደግሞ ሦስት ሚሳኤሎች ከጋዛ ተነስተው የእስራኤልን ድንበር ማቋረጣቸው ተሰምቷል። ይሁንና እነዚህ ሚሳኤሎች በእስራኤል መከላከያ ኃይል መመከታቸው ይፋ ተደርጓል። ከተኩስ አቁም ስምምነቱ መፍረስ በኋላ እስራኤል እየፈጸመች ባለችው ጥቃት የጋዛ ነዋሪዎችና የሐማስ አመራሮች ከመገደላቸው ባለፈ አልጄዚራም ሰርጦ ውስጥ እየተንቀሳቀሰ ሲሰራልኝ ነበር ያለው ጋዜጠኛው ሆሳም ሻባት እንደተገደለበት አስታውቋል። ጋዜጠኛው መኪና ውስጥ እያለ የደረሰበት የአየር ጥቃት ለሞት እንደዳ ያደረገውም ነው የተነገረው። በዚህም የጋዛው ጦርነት ከጀመረበት ጊዜ አንስቶ የተገደሉ የአልጀዚራ ጋዜጠኞች ቁጥር ሰባት ደርሷል። ባለፈው ሳምንት አንድ ሰራተኛው እንደተገደለበት የገለጸው የተባበሩት መንግስታት ድርጅት ደግሞ በጋዛ ያሉ ሰራተኞችን ቁጥር ሊቀንስ ስለመሆኑ ተነግሯል። ጋዛ ዳግም ወደ ጦርነት መግባቷን ተከትሎም የሰብአዊ መብት ተቋማት የሚያደርጉትን የተኩስ አቁም ጥሪ አጠናክረዋል። ይህ ሁሉ እየሆነ ባለበት ሰዓት ደግሞ እስራኤልንና ሐማስን በማደራደር በኩል ትልቅ ሚና የነበራት ግብፅ አዲስ የተኩስ አቁም እቅድ አዘጋጅታ ማቅረቧ ይህ እቅድም በሐማስ ዘንድ በበጎ መታየቱ ተሰምቷል። ሐማስ አምስት በሕይወት ያሉ የእስራኤል ታጋቾችን እንዲለቅ እስራኤል ደግሞ ተኩሱ እንድታቆምና ወደ ጋዛ የሰብዊ እርዳታ የሚገባበትን መስመር እንድትከፍት ሐሳብ ያቀረበው የግብጽ እቅድ ይህ ተግባራዊ መደረግ ከጀመረ ከመጀመሪያው ሳምንት በኋላ እስራኤል ተታወደ ወጣቸው የተኩስ አቁም ስምምነት ተመልሳ ሁለተኛውን ምዕራፍ ተግባራዊ እንድታደርግ የሚጠይቅ መሆኑ ተሰምቷል። ባለፈው ሳምንት ለሁለቱ ተፋላሚ ኃይሎችና ለአሜሪካ ይፋ ተደርጎላቸዋል የተባለው ይህ እቅድ ታዲያ በሐማስ ዘንድ ተቀባይነት ያገኘ መሆኑ ቢነገርም ዘ ታይምስ ኦፍ እስራኤል አነጋግሬያቸዋለሁ ያላቸው አንድ የእስራኤል ከፍተኛ ባለስልጣን፣ ግን ስለ ቅዱ እውቅና እንደሌላቸው ገልጸውልኛል ሲል ዘግቧል። የተለያዩ መገናኛ ብዙሃን ያስነበቧቸው ዘገባዎች ደግሞ አሜሪካ ይህንን የግብጽ ዕቅድ በበጎ እንዳየችው ያስረዳሉ። እቅዱ በቅድሚያ ይለቀቃሉ ካላቸው አምስት ሰዎች መካከል አሜሪካ እስራኤላዊ ወታደር ኤዳን አሌክሳንደር የሚገኝበት መሆኑም አሜሪካ ለእቅዱ ጥሩ ምላሽ እንዲኖራት ያደረገ ጉዳይ ስለመሆኑ ተነግሯል። ይሁንና እስካሁን ለግብጽ ዕቅድ በእስራኤልና በአሜሪካ በኩል በይፋ የተሰጠ ምላሽ የለም። ይህ እቅድ በእስራኤል ዘንድ ተቀባይነት የሚያገኝ ከሆነ አሜሪካ ዋስትና የመስጠት ኃላፊነት እንዳለባትም ነው የተነገረው። በተኩስ አቁሙ ሁለተኛ ምዕራፍ ስምምነት መሰረት እስራኤል ወታደሮቿን ከጋዛ ማስወጣት የሚጠበቅባት ሲሆን፣ አሜሪካም ለዚህ ሂደት ዋስትና የመስጠት ኃላፊነት እንዳለባት በአዲሱ እቅድ ላይ ተካቷል። ይሁንና ለዘ ታይምስ ኦፍ እስራኤል ቃላቸውን የሰጡት የእስራኤል ከፍተኛ ባለስልጣን ሀገራቸው አሁንም ሐማስ በዶናልድ ትራምፕ የመካከለኛው ምስራቅ መልእክተኛ ስቲቪትኮፍ እቅድ እንዲስማማ ለማስገደድ እቅድ እየሰራች ስለመሆኗ ነው የተናገሩት። የመልእክተኛው እቅድ የእስራኤል ጦር ከጋዛ ይውጣ የሚል ሀሳብን ያላካተተ መሆኑ ደግሞ በእስራኤል ዘንድ እጅጉን የተወደደ እንዲሆን አስችሎታል። በጋዛ እየተካሄደ የሚገኘው የእስራኤል ዘመቻም ሐማስን ወደዚህ ስምምነት እንዲመጣ የሚያስገድድ ሁኔታ ላይ እንደሚያደርሰው በባለስልጣናቱ በኩል ታምኖበታል። ጋዜጠኛዋ ኢሚና ሆድዚች አልጀዚራ ላይ ባሰፈረችው አስተያየቷ የጋዛው ጦርነትን የተመለከተና አስማሚ የተኩስ አቁም ስምምነት ላይ እንዳይደረስ ካደረጉ ምክንያቶች መካከል እስራኤል ወደ ተኩስ አቁም ስምምነቱ እንድትመጣ የሚያደርግ ግፊት አለመደረጉ ትልቅ ጉዳይ መሆኑን ጠቅሳለች። በተለይም የአውሮፓ ሀገራት በእስራኤል ላይ ምንም አይነት ጫና እያደረጉ አይደለም ያለችው ጋዜጠኛዋ አንዳንድ የአውሮፓ ሀገራት በዓለም አቀፉ የወንጀል ፍርድ ቤት የስር ማዘዣ የወጣባቸውን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ለማስተናገድ ፈቃደኛ ሆነዋል በሚል ጀርመንን እንዳብነት አንስታለች። በተኩስ አቁም ስምምነቱ ዙሪያ ሁለቱን ወገኖች ለማቀራረብ እየሞከረች ያለችው ግብጽ ጥረቷ ምን ያህል ውጤት ያመጣል የሚለው በመሰል እውነታዎች ውስጥ የሚያልፍ መሆኑም የአደባባይ ሚስጥር ሆኗል። ሌላኛዋ የተኩስ አቁም ስምምነቱ አደራዳሪ ኳታር ደግሞ እስራኤል የጋዛ ነዋሪዎችን በሌሎች ቦታዎች ለማስፈር አቅዳለች በሚል ወቀሳ ማቅረቧን አልጀዚራ ዘግቧል። እስራኤል ፈቃደኛ የሆኑ የጋዛ ነዋሪዎችን በሶስተኛ ሀገር ለማስፈር ያስችላል የተባለለትን ኤጀንሲ እንደምታቋቁም መሰማቱን ተከትሎ ነው ኳታር የተቃውሞ ድምጿን ያሰማችው። ፍልስጤማውያንን ከቀያቸው እንዲወጡ አድርጎ በሌሎች አካባቢዎች ማስፈር ዓለም አቀፍ የሰብአዊነት መርሆዎችን የሚጥስ ነው ስትልም ኳታር በውጭ ጉዳይ ሚኒስቴሯ በኩል ወቅሳለች። በእስራኤል መከላከያ ሚኒስቴር ስር ሆኖ ሰፈራውን ያስተባብራል የተባለለት ኤጀንሲ እንዲቋቋም የእስራኤል የጸጥታ ምክር ቤት ውሳኔ ማሳለፉን ተከትሎ ተግባራዊ እንቅስቃሴዎች መኖራቸውም ተሰምቷል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ቃል አቀባይም ይህ የእስራኤል ኤጀንሲ የዶናልድ ትራምፕን ዕቅድ መሠረት አድርጎ የሚቋቋም ስለመሆኑ ማረጋገጫ ሰጥተዋል። ግብፅ፣ ዮርዳኖስ እና ሳውዲ አረቢያም ከኳታር ቀድመው ይ ይህንን የእስራኤል ውሳኔ ተቃውመዋል። የፎሬን ፖሊሲው ዴቪድ ሮሰንበርግ ደግሞ የእስራኤል የውስጥ ፖለቲካ ሀገሪቱን ወደ እርስ በርስ ጦርነት ሊያስገባ ይችላል ሲል ስጋቱን ገልጿል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሀገር ውስጥ ደህንነት ቢሮ ሽን ቤት ዋና ዳይሬክተር ሮነን ባርን ከኃላፊነት ማንሳታቸውን ማሳወቃቸውን ተከትሎ የተነሳው ተቃውሞ ደግሞ የእስራኤል የቴክኖሎጂ ኢኮኖሚን አስመልክቶ መጽሐፍ የጻፈው ሮሰንበርግ ወደ እርስ በርስ ግጭት ሊያመራ ይችላል የሚል ሀሳቡን እንዲሰነዝር አድርጎታል። ይህ ጉዳይ በእስራኤል ከፍተኛ ፍርድ ቤት እየታየ የሚገኝ ሲሆን የእስራኤል የክልል መንግስትም ጠቅላይ ሚኒስትሩ ከማያምኗቸው የደህንነት ዳይሬክተር ጋር እንዲሰሩ አይገደዱም ሲል በፍርድ ቤት ምላሽ ሰጥቷል የሀገር ደህንነት ጉዳይ ፍርድ ቤቶች እምብዛም ከማይመለከቷቸው የፖሊሲ ጉዳዮች መካከል የሚገኝ ነው ሲልም መንግስት ጉዳዩ በፍርድ ቤት መታየት የለበትም የሚል መከራከሪያ አቅርቧል። ይሁንና ፍርድ ቤት ጉዳዩን ማየቱን ቀጥሏል የሺን ቤት ዳይሬክተር ጉዳይ እንደ ሌሎቹ የሚኒስትርነት ቦታዎች በቀላሉ ሹምሽር የሚደረግበት አለመሆኑ ደግሞ ተቃውሞው በቀላሉ ላይቋጭ ይችላል የሚል ስጋትን ፈጥሯል ህዝባዊ የተቃውሞውን የፖለቲካ ፓርቲዎችም እየተቀላቀሉት መሆኑን የጠቆመው የፎሪን ፖሊሲ ትንተናም ፍርድ ቤቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁን ሊያስቆማቸው ይችል እንደሁ ይጠይቃል። ኔታንያሁ የሺን ቤት አለቃን ለማባረር የወሰኑበትን ጉዳይ በማስረጃ አስደግፈው ማስረዳት እንደሚጠበቅባቸውም ነው የተነገረው። የእስራኤል ጠቅላይ ፍርድ ቤት የአስፈጻሚውን አካል ውሳኔ የመሻር ልምድ ያለው መሆኑ ደግሞ ፍጥጫውን ከፍ ያደረገ ጉዳይ ሆኗል። የኔታንያሁ ካቢኔ ጠቅላይ አቃቢ ህግ በመሆን እያገለገሉ የሚገኙትን ጋሊ ባህራቭ ሚያራን ከ ስራቸው ለማሰናበት በሂደት ላይ መሆኑም ጉዳዩን በእንቅርት ላይ ጆሮ ደግፍ አድርጎታል። ጠቅላይ ሚኒስትሩ እነዚህን ባለስልጣናት የሚያነሱት በሰሩት ስራ ሳይሆን በቦታቸው ታማኞቻቸውን ለማስቀመጥ በማለም ነው የሚለውም ለተቃውሞ አደባባይ በወጡ ሰዎች የሚነሳ ጉዳይ ነው። በተለይም የሽን ቤቱ አለቃ ባር በኔታንያሁ ረዳቶች ላይ ያስጀመሩትና ከኳታር ገንዘብ ተቀብሏል የሚል መነሻን ይዞ የሚካሄደው ምርመራ ኔታንያሁ ይህች ባቄላ ካደረች አትቆረጠምም እንዲሉ ማድረጉ ነው የተነገረው። ወደ ፍርድ ቤት ያመራው ይህ ጉዳይ ታዲያ የኔታንያሁ ካቢኔ ባርን የማሰናበት ውሳኔ ለጊዜው እንዲታገድ አድርጓል። ፍርድ ቤቱ ጉዳዩን ከሁለት ሳምንታት በኋላ ዳግም የሚያየው ሲሆን አራት አማራጭ ውሳኔዎች እንደሚኖሩም ተሰምቷል። የመጀመሪያው ቅሬታውን ውድቅ አድርጎ የካቢኔውን ውሳኔ ማጽደቅ ሲሆን፣ ካቢኔው ዳይሬክተሩን ያባረረበትን ደብዳቤ አሻሽሎና ማብራሪያዎችን አካቶ ከአስተዳደራዊ ሕጉ ጋር ማስማማት ደግሞ ሁለተኛው አማራጭ ሆኗል። ሶስተኛው አማራጭ ደግሞ ባር በወራት ጊዜ ውስጥ ከኃላፊነታው እንዲነሱ የሚያደርግ ሲሆን አራተኛው ግን የካቢኔውን ውሳኔ ሙሉ በሙሉ ውድቅ አድርጎ ባር በኃላፊነታቸው እንዲቀጥሉ የሚያደርግ ነው። ዋናው ጉዳይ የሚመጣው ታዲያ ፍርድ ቤቱ ከአራቱ አማራጮች መካከል የራሱን ግምገማ አድርጎ ከሚያሳልፈው ውሳኔ በኋላ ነው። ፍርድ ቤቱ ባር በኃላፊነታቸው እንዲቀጥሉ የሚወስን ከሆነ ውሳኔውን ለመቃወም ያቀዱ የኔታንያሁ ደጋፊ የሆኑ የእስራኤል ፓርላማ አባላት መኖራቸው ተሰምቷል። ይህ ከሆነ ደግሞ በእስራኤል የህግ የበላይነት ጉዳይ ላይ ጥያቄ የሚያስነሳ ሲሆን የእስራኤል አደባባዮች ቀጣዩን ሁኔታ የሚወስኑ ይሆናል። በየጎዳናው የሚደረጉ ሰልፎች ወደ እርስ በርስ ግጭት ሊያመሩ ይችላሉ የሚለውም የፎሪን ፖሊሲ ማጠቃለያ ሆኗል።